በኢትዮጵያ የቱሪዝም የስበት ማዕከል ከሆኑ አካባቢዎች መካከል የአርባ ምንጭ ከተማ በግንባር ቀደምትነት ትጠቀሳለች። እንግዲህ አርባ ምንጭ አዲስ እንግዳ እዚህ አካባቢ ሲመጣ የአርባዎቹ ምንጮች ማየት እንዳለበት የአካባቢው ሰዎች ይመክራሉ። እኛም ዛሬ እንግዲህ አርባዎቹ ምንጮች አካባቢ ላይ ያሉ የተፈጥሮ መስህብ ምን ይመስላል የሚለውን በዚህ በአጭሩ ቅኝት ወደ እናንተ እናደርሳለን። አብራችሁን ቆዩ። ክቡራን ተመልካቾቻችን አሁን አርባዎቹ ምንጮች የሚገኙበት አካባቢ መግቢያ በር ላይ ደርሰናል። በዚህ በአርባዎቹ ምንጮች ያለው አጠቃላይ ሁኔታ ምን ይመስላል፣ የቱሪስቶችስ የጎብኚዎች ስሜት ምን ይመስላል የሚለውን በአጭሩ ቅኝት እያደረግን ወደ እናንተ እናደርሳለን። አብራችን ቆዩ። ጤና ይስጥልን። ጤና ይስጥልን። እንኳን ደህና መጣ። እንኳን ደህና መጣ። ደህና መጣ ሰላም ነው ወይ? እኔ ተመስገን ይባላለሁ። ስራ ነገሬ እኔ ማስኮኝ ነኝ። አሁን ያለ ነው በነጭሳር ብሔራዊ ፓርክ ክልል ውስጥ ለብቻ በውሃና ፍሳሽ የምትተዳደረው ግቢ ውስጥ ነው ያለነው የአርባ ምንጮቹ ውሃ መገኛ ዋናው ግቢ ውስጥ ነው ያለነው። ይኸው አጠገቤ እንደምታየው የአርባ ምንጮቹ ውሃ መገኛና አርባ ምንጭ የሚለውን ስያሜ ያገኘበት ቦታ ላይ ነው ያለ ነው። እንደምታየው ኩልል ያለው ውሃ ነው። እኛ አሳ ዝርያዎች ናቸው። ትንሽ ከፍ ያሉ ወንዝ ተከትለው ሄዶ አይቄ ይገባሉ። እድለኛው ነው ካዞ ካመለጡ። እንደምታየው በየቦታው በየስርቻው በየቦታው ውሃዎቹ ከመሬት ውስጥ በራሱ ግፊት ያለ ነው ከተራራው እግር ውስጥ ነው ያለ ነው። ያለ ምንም ማሽን ዲግ ሳያደርገው ሳይቆፍረው ምንም አይነት ፊልትሬሽን ማጣሪያ ሳይደረግ ምንም አይነት ኬሚካል ሳይደረግለት ሪዘርቬር ገብቶ ቀጥታ ወደ ከተማው ፓምፕ ተደርጎ የከተማውን ህዝብ ሁሉ አጠጥቶ ተርፎ ሄዶ ኩልፎ የሚባል ወንዝን ተገናኝቶ ገባረ ወንዝ ሆኖ ጫማ ይቅ ይገባል። ስለዚህ ይሄ ውሃ የሚጠጣ ንጹ የሚጠጣ የተፈጥሮ ውሃ ነው ሚ ቀስ ያል ይሄ ቦታ በሙሉ ይኸው፣ እንደታያቸው ብትቆጥራቸው ከመሬት በራሱ ይኸው፣ እዚህ ውስጥም እዛ ውስጥም ይኸው፣ እዚህ ውስጥም በደንብ ይታያል። እዚህም እቺ ራሷን ይቻለች ምጭ ሚገርም እቺ ራሷ በየቦታው እንዳለ ብትቆጥራቸው አርባና ከዛ በላይ ናቸው።

አሁን አንተን መከተል እኔ ጾመኛ ነኝ፣ ስለዚህ አንተ ፈጣን አይደለም ማለት ነው። እንግዲህ ክቡራን ተመልካቾቻችን በተፈጥሮ ከታደለው ከዚህ ከአርባዎቹ ስፍራ የአርባዎችን ምንጮች ዋና መገኛ ቦታ እየጎበኘን እኛም የተፈጥሮን ወፃዳ እያደመቅን እየተመለከት እንገኛለን። እንግዲህ እዚህ አካባቢ ነው በጣም በርካታ የሀገር ውስጥን የውጭን ቱሪስቶች እየተገኙ የአካባቢውን ስፍራ እየጎበኙ ተፈጥሮንም እንዲያደመቁ እንግዲህ ያላቸውን ስሜት ሲያጋሩ ነበር። እኛም ስሜታቸውን ጠይቀናቸው፣ በዚህ አካባቢ ተፈጥሯዊ አቀማመጥ ባዩት ነገር በሙሉ ደስተኛ ስለመሆናቸው ነግረውናል። ዮሐን ሮማሬ ይባላሉ። ከስዊድን የመጣሁት አርባዎቹ ምንጮችና በዙሪያ ያለውን ጥቅጥቅ ደን ጎብኝቻለሁ። ይህ አካባቢ በተፈጥሮ የታደለ ነው። በአርባ ምንጭ ቆይታ ደስተኛ ነኝ። ህዝቡም እንግዳ ተቀባይ ነው። እኔ የምኖረው አሜሪካ ነው ያሉት እነሱን ልጎበኝ ነው የመጣሁት። አጋጣሚ ግን ለዊኬንድ ብለን ወደዚህ ወደ አርባ ምንጭ እሷ መርጣ ወደዚህ መርተናል። ብዙ ቦታዎች አለው። ካየኋቸው ቦታዎች ይህንን ነው ያደነኩት። አርባ ምንጭ በጣም ነው ያደነኩት እን እንጃ በምንም በሁሉም ነገር በኔቸር እንትኑ በውሃው በሐይቆቹ ሰው በጣም ጥሩ ነው። ለሁሉም ይተባበራል እንግዲህ ያው እኔ ወድጃዋለሁ፣ አክቹዋሊ በጣም ነው ወደድኩት። ኢትዮጵያ ለመጀመሪያ ጊዜ ነው የመጣሁት። አርባ ምንጭም በጣም ቆንጆ ከተማ ናት። ጥሩ ጊዜ እያሳለፍን ነው። የዚህ ስፍራ ተፈጥሮ በእጅጉ ያስገርማል። የተፈጥሮውን ጸዳ እያጣጣምን አስደሳች ጊዜ እያሳለፍን ነው። የአርባ ምንጮቹ የተፈጥሮ የመዋኛ ገንዳ፣ ይኸውልህ ምንጮቹ ውሀ አዎ ፈሶ ፓምፕ ተደርጎ ከተማውን አጥጥቶ ተርፎም የሚሄደው ውሀ ነው። የከተማው ወጣቶች በሙሉ እኔን ጨምሮ በልጅነቴ እየመጣን ዋና የተለማመድነው በዚህ ነው። በተለይ ቅዳሜና እሁድ ላይ የአርባ ምንጭ ነዋሪው በተለይ ወጣቱ እንደምታየው እየመጣ እዚህ ኢንጆይ የሚያደርግበት ማለት ነው። ስተሚ እዚህ የአርባዎቹ ምንጮች እና አካባቢው ያለው የተፈጥሮ መስህብ በጣም ሳቢ ነው። እንግዲህ እኔ ባየሁት ነገር በሙሉ ተደስቻለሁ። እስኪ ለተመልካቾች ደግሞ እዚህ አካባቢ እንዲመጡ ጋብዝልኝ። በመጨረሻ እኔ ያው መጨረሻ ላይ ምለው አንተም ወንድሜ እንዳትቀር ደግመ እሺ፣ ያለመጡት ኢትዮጵያውያን በሙሉ እየመጡ ዩ ስለተቀረው ማለም አስተዋወቁና ተፈጥሮ ውብ እንትን መጥተው መንፈሳቸውን ያድሱ ብዬ ነው ሀሳብ የማቀረቡ በጣም እናመሰግናለን ተመስገን ያው ድጋሚ እንገናኛለን ብዬ ተስፋ አድርጋለሁ እሺ ታንክ ዩ እሺ እሺ ታንክ ዩ ክቡራን ተመልካቾቻችን በአርባዎቹ ምንጮችና እዚህ አካባቢ ያለውን የተፈጥሮ መስህብ በተመለከተ ያው አጥር ያለ ቅኝት ወደ እናንተ አድርሰናል ያው እኛ ባየነው ነገር በሙሉ በጣም ደስተኞች ነን እናንተም ያው ጥሩ ስሜት እንደተሰማችሁ የአካባቢውን ተፈጥሮ እንዳደነቃችሁ ተስፋ እናደርጋለን እዚህ አካባቢ እንግዲህ መታችሁ ለማታውቁ እንድትመጡና እንድትጎበኙ ተፈጥሮንም እንድታደንቁ በዚሁ አጋጣሚ ግብዣችን እናቀርባለን። ስለ ተከታተላችሁን ከልብና አመሰግናለሁ።